መለኮታዊ ጉብኝት ለኢትዮጵያ የጸሎትና ምስጋና ምርሃ ግብር በመስቀል አደባባይ ተካሂደዋል። ምርሃ ግብሩ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከቢሊ ግርሃም የወንጌል ማኅበር ጋር በመተባበር ያዘጋጁት ነው። በምርሃ ግብሩ ላይ የተገኙት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽፈት ቤት ኃላፊ መጋቢ ጌትነት ለማ ለሰላምና ዕድገት ከምንም በላይ መሰጠት እንደሚያስፈልግ ያነሳሉ። ምእመኑ የሚጠበቅበት የመጀመሪያው ፍጹም በሆነ መሰጠት የእግዚአብሔርን ፊት መፈለግ ነው፣ እግዚአብሔር ነገሮችን እንደሚቀይር ማመን። እኛ የምንለምነውን የምንጠይቀውን እግዚአብሔር እንደሚመልስልን እናውቃለን። መጽሐፍ ቅዱስ ሲናገር ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ የሚያስጨንቃችሁን ሁሉ በእሱ ላይ ጣሉት፣ እሱ ስለ እናንተ ያስባልና ይላል። የእኛ ድርሻ የእግዚአብሔርን ኃይለኛነት፣ የእግዚአብሔርን ታላቅነት፣ ሁሉ ነገር ከእግዚአብሔር እጅ በታች እንዳለ ማመን፣ ከዛ የሀገራችንን ጉዳይ፣ የሕዝቧን ጉዳይ፣ የሰላምን ጉዳይ፣ የልማትን ጉዳይ በአምላክ እጅ ማስቀመጥ ነው። አክለውም ጥላቻና መለያየት እንዲወገድ ጸሎት ማድረግ እንደሚገባ ይናገራሉ። ይቺ ምድር ምሕረትን ከእግዚአብሔር እንድትቀበል ደም መፍሰስ እንዲቆም ጥላቻ እንዲቆም መገፋፋት እንዲቆም ወንድም ለወንድሙ መልካም እንዲያስብ ወንድም ለወንድሙ ደጋፊ ጋሻ መከታ እንዲሆን ጥላቻ ፈጽሞ እንዲወገድ ነው ምንጸልን ያለ ነው። ወንጌል ሰላምን ነው የሚሰብከው ያሉት የኢትዮጵያ ገነት ቤተ ክርስቲያን ፕሬዚዳንት መጋቢ ታምራት ታሪኩ የወንጌል አማኙ ለሰላም ድርሻውን መወጣት እንደሚገባው ያነሳሉ። የወንጌል አማኞች እኛ የምናምነው ወንጌል ስለሆነ ወንጌል ደግሞ ዋነኛው ነገር ምንድን ነው ካልን ሰላም ነው ሰላምን ነው የሚሰብከው፣ ፍቅርን ነው የሚሰብከው፣ መያያዝን ነው የሚሰብከው በወንጌል እውነት ውስጥ። ወንጌል ልዩነትን አይሰብክም። ወንጌል ሰላምን ነውና የሚሰብከው። በተለይም ደግሞ አሁን እንደ ኢትዮጵያውያን አሁን ባለንበት ሁኔታ የወንጌል አማኝ በያለበት ቦታ ሁሉ ለሰላም እኔ ነኝ ዋናው ብሎ ማሰብ መቻል አለበት። የሀገር እድገት የሚፋጠነው በስራ ነውና የወንጌል አማኙ በስራ ጠንክሮ ሀገሩን ማሳደግ እንዳለበት አርቲስት ላንጉክሳ ይናገራል። ስራን መስራት አገር የምታድገው በስራ ነው። ህዝብ መቀየር የሚችለው በስራ ነው። መስራት መጽሐፍ ቅዱስም የሚለው ያልሰራ አይብላ ነው። ስለዚህ መስራት፣ መስራት በቅንነት መስራት የእግዚአብሔርን እውነተኛ መንገድ ታሳቢ አድርጎ ያልተሸቃቀጠ፣ ከኮራፕሽን ፍጹም ነፃ የሆነ እና ማንኛውም በተሰማራበት መስክ ሥራውን መስራት ወንጌላማኙ ማኙ ይሄንን ነው እግዚአብሔርም የሚለው አምልከኝ ነገር ግን ስራህን ስራ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቀጥታ ስርጭት ሽፋን በሰጠው በዚህ መርሃ ግብር ላይ ከ1600 በላይ አብያተ ክርስቲያናት ተሳትፈዋል።